አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሁሉንም የተከበራችሁ ቪንቶንሳይቶ ቻናል ተከታታዮች፣ እንዴት ናችሁ? ደህና ናችሁ? ይበያላችሁ በሰላማችሁ የብዛ። ለቻናል አዲሱ ናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉኝ ማለት ነው። ሰብስክራይብ፣ ላይክ፣ ሼር ስለምታደረጉ እኛ ያመሰግናለሁኝ። እና ልላችሁ የፈለግኩት ዛሬ ምንድነው እንግዲህ እንደሚታወቀው በሳውዲ አረቢያ አዲስ አዋጅ ወጥቷል። በጠለቤ መታችሁ ሳውዲ አረቢያ ህግ ወጥ የሆናችሁ ማለት ነው። ከጠለቤ ጠፍታችሁ ሳውዲ አረቢያ ላይ ህግ ወጥ የሆናችሁ እንግዲህ፣ ከዚህ ቀደም ዱባይ ላይ እንደወጣው አይነት ህግ ነው የወጣው። ለሁለት ወር ዱባይ ላይ ሳስታውሱ ከሆነ ከፊል እየፈለጉ ሁሉም የቀራማ እየከፈሉ እቃማቸውን ያኔ የመኖሪያ ፈቃዳቸውን ማስተካከል እንዲችሉ ተደርጎ ነበር ማለት ነው። የዛን አይነት ይመስለኛል እዚህም ሳውዲ የሚወጣው እና እንግዲህ በጣም ብዙ ትላልቅ ሚዲያዎች ተናግረውታል። በጣም ብዙ ትላልቅ ሚዲያ ላይ እየተወራ ነው። ወሬዎች አይመስለኝም፣ ቁም ነገርም አለው። አንዳንድ ልጆችም አሰርተዋል። እኔ ማውቃቸው ራሱ አንዳንድ ልጆች አሰርተዋል። ከፊል ፈልጋችሁ በከፊላችሁ ስር መሆን ትችላላችሁ ማለት ነው። ነገር ግን ልነግራችሁ የመጣሁት ይህንን ሳይሆን እንግዲህ ታምኔሉ ላይ ያስቀምጥላችኋለሁ። እንዴት ትጠነቀቁ የምፈልገው ነገር ሀበሻ ኖቶሎ እኔ እንደዚህ ያሰራላችኋለሁ ኖቶሎ እኔ እንደዚህ በዚህ በዚህ አርጌ ያስተካከልላችኋለሁ ብሎ ገንዘባችሁን እንዳትበሉ ተጠንቀቁ ማለት ነው። ቀጥታ ከአረቦቹ ጋር ተነጋግራችሁ ከምሰሩበት ቤት የምትፈልጉት አይነት ስራ ከሆነ ወይንም ደግሞ ጥሩ ሰው ከሆኑ ወይንም እስከ ዛሬ ከሰራችሁባቸው ጥሩ ቤተሰብ ሰው ፈልጋችሁ ከፊልም የሆናችሁ ሰው ካገኛችሁ ነው እንጂ በዛ መልኩ ነው እንጂ ማሰራት ያለባችሁ። ሀበሻ ኑቶሎ ሌ እንደዚህ ያሰራላችኋለሁ ኑቶሎ ሌ እንደዚህ ያደርግላችኋለሁ ቢላችሁ አትስሙ። ምክንያቱም ይሄ ቀጥታ ከሀበሻ ጋር ይሁን ከአረብ ጋር የሚያገናኘው ነገር አይደለም። ቀጥታ ከመክተብ ጋር የተገናኘ ነገር ነው ማለት ነው። ከመክተብ ጋር ከሆነ ቢያንስ እስከ ስድስት ሺ ሪያል ምናምን ሊፈጅባችሁ ይችላል። ያኔ እንደ ቀራማችሁ ነው። ብዙ አመት ሊሆናችሁ ይችላል። ከጠፋችሁ ትንሽ ጊዜ ሊሆናችሁ ይችላል። ሀበሻ ጋር ከሆነ ግን በእጥፍ ነው የሚያስከፍሏችሁ፣ ማለት ነው። በዛ ላይ ተጉላላላችሁ። ገንዘባችሁ በክንክን ነው የሚለው። ስለዚህ ከሀበሻ ጋር አትነካኩ። እንደዚህ ላርግላችሁ፣ እንደዚህ ላገናኛችሁ፣ እንደዚህ ከፊል ላገናኛችሁ፣ ቶሎ ብር ክፈሉ፣ እንደዚህ የሚላችሁን አትስሙ። በራሳችሁ ፈልጉ፣ ወይ በምታውቁ ሰው ጥሩ። ከፊል ካገኛችሁ በራሳችሁ ከፊላችሁን ፈልጉ፣ አስተካክሉ። ነገር ግን ሀበሻ እንደዚህ ላርግላችሁ፣ እንደዚህ ላርግላችሁ፣ አሁን ላይ በየግሩቡ እኔ ቶሎ በውስጥ ላስተካክልላችሁ ይችላለሁ፣ እንደዚህ ላርግላችሁ ይችላለሁ። ሲጀመር እነሱ ምን አቅም ኖሯቸው አያስተካክሉም ማለት ነው። ይህ ስንት ዓመቱ ሀበሻ እያወራ እንደሆነ ብር ከልጆች እየተቀበለ ያኔ አሰራለሁ እያለ ማለት ነው። ሲጀምር በሀበሻ ከሄዳችሁ ቢያንስ እስከ ሀያ ሺህ ብር አይበቃችሁም። ስለዚህ ቀጥታ የሚደረገው የገዛ የራሳችሁ ከፊል የሚሆናችሁ አዲሱ ከፊላችሁ ከመክተብ ጋር በኦንላይን ተነጋግሮ ነው ይሄ ነገር የሚስተካከለው እንጂ እንደዚህ መክተብ ለመክተብ ሄዳችሁ እየሆነ ነገር አይደለም። አዲስ ፓስፖርት ሊኖራችሁ ይገባል፣ የታደሰ ማለት ነው። እንትን ኤምባሲ ውስጥ ያለ እየሄዳችሁ እያያችሁ እየለመናችሁ ኤምባሲዎችንም እንዲተባበሯችሁ በማድረግ ፓስፖርታችሁን ያው አሁን እንኳ ቢታደስ ወይ በፍጥነት የምታሳድሱ አይነት ነገር ከሆነ በፍጥነት አሳድሳችሁ፣ ካልሆነ በቀር ያው ታውቃላችሁ፣ ኤምባሲ ውስጥ በጣም ይቆያል። ፓስፖርትና አዲስ ፓስፖርት ያላችሁና ያው የገባችሁበት ወረቀት ማለት ፓስፖርቱን ስታሳድሱ እንትን አለ፣ የፓስፖርቱ የድሮ የፓስፖርት ቁጥራችሁ አለ። እሱ ኮምፒውተር ላይ ሲመታ ማዕሉማታችሁ በሙሉ ይወጣል ማለት ነው ፕሪንት ስታደርጉት የኢቃማ ቁጥራችሁ የከፊላችሁ ስም ሁሉ ነገር የገባችሁበት ዓመተ ምሕረት ይገኛል። ኢቃማው መቼ ምንትህ እንደሆነ ይታያል። ከዛ የቀራማ ተከፍሎ ነው አዲሱ ከፊል ወደናንተ ወደሱ የሚያዞራችሁ ማለት ነው። ስለዚህ ፓስፖርት ያስፈልጋል ማለት ነው። የታደሰ ፓስፖርት ያስፈልጋል እንደገና ደግሞ ይሄ የድሮ ቁጥራችሁ መቼም አዲስ ፓስፖርት ስታሳድሱ የድሮውን ቁጥራችሁን አግኝታችሁ እሱን ለኤምባሲ ሰታችሁ ነው። ስለዚህ እሱን ፕሪንት ማስደረግ ትችላላችሁ። ማሉማታችሁ እንዳለ እንትን ላይ ይወጣል ማለት ነው። ኮምፒውተር ላይ ይወጣል። እሱን ፕሪንት ያስደረጋችሁ ቀጥታ ከፊላችሁ መስጠት ነው። ከዛ ከፊላችሁ ከመክተብ ጋር ነው የሚገናኘው ከመክተብ ጋር ነው እንጂ፣ እንደዚህ ከሀበሻ ምናምን ምናምን ገንዘባችሁን እንዳትበሉ። ወላሂ እንደዚህ አሁን አዲስ ህግ ሲመጣ በቃ ቶሎ ማሰራት አለብኝ በፍጥነት እንዳያልቅ ምናምን ምናምን ብላችሁ ገንዘባችሁን እንዳትበሉ። ቀጥታ የምትፈልጉትን አረባ እናግራችሁ እንትን በሉ ማለት ነው። እንሻላህ እኔ እጀምራለሁ ብያለሁ። ዞሮ ያው እኔ ግን ትንሽ ያልተስተካከለ ነገር ስላይ እሱን ላስተካክል ብዬ ነው መጀመሪያ። ስለዚህ እኔ የማውቃቸው ልጆች ራሱ አንዳንድ ልጆች ጀምረዋል። እነሱ ፓስፖርታቸውን ማዕሉማታቸውን እንዳለ ለአረብ ሰጥተው አረብ ነው የጀመረላቸው እንጂ እናንተ ምንም አረግ አትችሉም። ሲቀጥል ደግሞ በከፊላችሁ ስር ከሆናችሁ የቀራማ ከፍሎ ነው የእናንተን ከፊል ይሆናችሁ ማለት ነው። እዛ አረቡ የምትሰሩበት ቤት ከሆናችሁ የቀራማችሁን ከፍሎ ከፊል ይሆናችኋል ማለት ነው። ስለዚህ ምንም የምታዋጡ ገንዘብ የለም እናንተ 6700 ሪያል ነው። ያንን እራሱ ይከፍላል ማለት ነው ከፊላችሁ። ስለዚህ ገንዘባችሁን እንዳትበሉ። አሁን አዲስ ሕግ መጣ ብሎ ሀበሻ ከዛ ከዚ ከዛ ከዚ በቃ በፍጥነት አዲስ ሕግ ወጥቷል፣ ኑ ቶሎ እኔን ላስተካክልላችሁ። ምንም አስለን እንትን የላቸውም ማለት ነው። ገንዘባችሁን ሊበሉ ነው እንጂ ምንም ይመስለኛል። አሁን ደግሞ እንትንም ከፊል ምናምን አገናኝቷችሁ ይህን ያህል ገንዘብ ይህን ያህል ገንዘብ ክፈሉ ምናምን አሰም በታዋቂ ከፊል ካልሆነ በቀር የምታውቁት ሰው ጥሩ አረብ ካላገኛችሁ በስተቀር እኔ ማንኛውም ሰው ከፊል ስላመጣላችሁ አትቀበሉ ማለት ነው። ጥሩ ሰው ካልሆነ የምታውቁት አረብ ወይ በምታውቁት ሰው ካልሆነ ግሩፕ ላይ ገና አንድ ሰው እኔ ከፊል አገናኝሻለሁ ነይ ቶሎ ገንዘብ ክፈይ ና ምናምን ቢልሽ ገንዘባችሁ እንዳታባክኑ ማለት ነው። ግርግር ሲፈጠር የሆነ ነገር በቃ በምን በምን አሞኛይተን ስለሆነ የሚባለው ስለዚህ እዚህ ጋር ተጠንቀቁ ጥሩ እንትን ነው ብዬ አስባለሁ ጥሩ ጥሩ እድል ነው ይመስለኛል የታገሰ ነገር ብዙ ነገር እንትን ይላል መታገስ ዋጋ አለው የሚለው ነገር እንትን ብሏል። ዋጋ አለው ማለት ነው። ስለዚህ በጣም ደስ የሚል ህግ ነው የወጣው። እንግዲህ ያው እምድር ላይ አልወረድ የሚመስል እንግዲህ አንዳንድ ልጆች አሰርተዋል። እኔ የማውቃቸው ራሱ አንዳንድ ልጆች አሰርተዋል እና እነሱ ደግሞ ካሰሩ እንግዲህ እውነት ቢሆን ነው ያው ግን ገና እንትን አላለም መሰለኝ። ያው ነው ነው እንጂ የተባለው ሊወጣ ነው ነው እንጂ የተባለው ወጣ የሚባለው ወሬ እስካሁን ገና ነው ማለት ነው። ስለዚህ ተጠንቀቁ። እስከዚያ ድረስ ፓስፖርታችሁን አስተካክሉ፣ ማዕሉማታችሁን ሰብስቡ። ከዛ በኋላ እቃማችሁን አሰርታችሁ አገራችሁ ሽር እያላችሁ ትሄዳላችሁ ማለት ነው። እስር ቤት የምን እስር ቤት መግባት የምን የምን እንትን ማለት ነው፣ የምን ህግ ወጥ መሆን ነው። በነገራችን ላይ እዚህ ሀገር ያኔ ባትሰሩ እንኳን ህጋዊ ሆናችሁ ከዚህ ሀገር መውጣት ወላሂ ጥሩ ነው። ምክንያቱም አላህ የቸግረው ኡምራ ብትመጡ ሀጅ ብትመጡ እንደገና ሌላ ሀገር ከምትሰደዱ ራሱ ሳውዲ አረቢያ ብትሰደዱ ሌላ አገር ከምትሄዱ ቢቸግራችሁ እንኳን ብቻ ህጋዊ የሆናችሁ መውጣቱ በጣም ጥሩ አጋጣሚ ነው ማለት ነው። ስለዚህ ሁላችንም ልንጠቀምበት ይገባል። ግን ደግሞ ገና ለገና ህጋዊ ልንሆን ነው ብለን ያልሆነ ነገር ማለት ገንዘባችንም ማባከን የለብንም። በስነ ስርአቱ በህጉ መልኩ ሊሆን ይገባል ህጋዊ የምንሆነው እንጂ ከሀበሻ ጋር ገንዘባችሁን እንዳትጣሉ፣ ገንዘባችሁን እንዳትበሉ ለማለት ፈልግን። ይህን ቪዲዮ ሸር ሸር ሸር አርጉልኝ እቃማ ለሚፈልግ አካል በሙሉ እንኳን ደስ ያላችሁ። ቤተሰብ ናፈቃችሁ ብሏል አበሚራ እኮ ነው ትናንትና። ቤተሰብ ናፈቃችሁ ባላችሁ እናታችሁ ናፈቆቻችሁ እንኳን ደስ ያላችሁ። እኔ ደግሞ እቃማን አምጥቶ የሚሰጥ ነው ሁላ ነበር የመሰለኝ ገና ሳይሰራ እና ለማንኛውም ይሄንን ይመሳል ዛሩ ቪዲዮ ላይክ ሼር አድርጉት። እንደዚህ ያኔ አንዳንድ ነገር ስላየሁ ነው። በነገራችን ላይ ወጥቼ ልናገር የቻልኩት አንዳንድ ነገር በግሩፕ ላይ ስላየሁኝ ነው። ታምሌ ላያደርግላችኋለሁ። ያው ታነቦታላችሁ ማለት ነው። ስለዚህ ታጠንቀቁ ለማለት ያክል ነው። አመሰግናለሁ። አሰላም አሌይኩም ወረህመቱላሂ ወበረካቱሁ።